ቴንክ ዩ፣ እግዚኦ እግዚኦ፣ ሰዓሊ ነ ለቅድስት እናንተ፣ ህንዷ ሽበት አላት። ያ ረቢ አላ፣ ያ ረቢ፣ እግዚኦ እግዚኦ እግዚኦ፣ እማምላክን። እኔ ደግሞ የምን ቆርቆር ነው፣ ሰውን ቆርቆራም እያልኩ፣ ወይኔ ሽበት አላት። አዎ፣ በጌታ በኢየሱስ ስም ሽበታም ናት። ያሮጊት ነው የሸጡልኝ፣ እማምላክን። በኢየሱስ ስም ያሮጊትን የሸጡልኝ ያሁላ ገንዘብ አውጥቼ አሮጊት ፀጉር ሽበት ነው ወይንስ አይኔ ነው? ጋይ ሽበት ነው በሉኝ፣ በድንግል ስም ሽበት ነው። ደሞ ነገ ደግሞ ተነስቶባቸው የሽበት አሮጊት ሽበት ያለው ሂውማን እየለበሽ እንዳትሉ ደግሞ። ሁሉም ፀጉር ሽበት አለው። ሽበት ነው። አረ ሽበት አይደለም ጋይስ ወይኔ ልትሞት የደረሰች አንዳ ሙሴ የቀራት እንድ ነው። አናቴ ላይ አድርጌም ዘው እኔ እኮ ቅድም እኮ አይታችሁኛል። ጤና ይስጥ ሊማሮቼ ውዴዎች እንዴት ናችሁ ብዬ እናንተ ቆረቆራ ምን አባታችሁ ልትሰሩ መጣችሁ? ቅድም ተቀየማችሁኝ ሁላችሁም። ምን አባታችሁ ልትሰሩ ቆረቆራ? ሰላም ናችሁ ያልኳችሁ አላስተኛሉኝ እኮ። ሄሎ አቢባ፣ ሄሎ አቢባ፣ ሰላም ነሽ አቢባ?

እረች ሽበት እረቺ ሸብታለች። እረች ሴትዮ ሸብታብኛለች። ማርያምን ስገዛው ሽበት የለውም። በእርግጠኝነት በእርግጠኝነት የሰሞኑ ምላስ ነው ያሸበተው። ይህን ጸጉር እኔ ስገዛው ይሄ ጸጉር ሽበት የለውም። መድን ያለምን ሽበት የለውም። የሸበተው በእናንተ ምላ ብትሞትም ሴትዮ በህይወት አለ። የገንዘብ ነው በህይወት አለ። እንዲህ እንደዚህ ስል ሽበቱ ይታየኛል ወይስ አይኔ ነው ወይ ከለሩ ነው የላይቱ ሽበት ነው? በእውነት ጋይስ ገዛት፣ ሽበት የላትም። በገዛውበት በዶላር መጠን በህይወት እንዳለች ነው የገዛዋት። የዶላሩ መጠን ራሱ በህይወት እንዳለች ነው የሚናገረው። እናንተ ናችሁ ሰሞኑን ከዚህ ከዚህ ከዚህ ከዚህ ኤዲት እያደረጋችሁ ምን እያረጋችሁ ስታቀነባብሩ ምላሳችሁን ያሸበተው ጸጉሬን አልገባም። ኧረ ጊቢ እናንተማ ምን አለባቸው? ቂጤ ሊለጸልጡኝት አሉ። ቆልያቸው ሞኝ ሰው በጊዜ ቤቱ ይተኛል። ቻው በሉ በጊዜ ሰካራም ሰው ቤቱ አይገባም። ሞኝ ሰው በጊዜ ቤቱ ገብቶ ይተኛል እንደተለመደው። ደናደሩ አዑዝ ቢላ ምነ ሸይጣን ረዥም ብሏል። እግዚኦ እግዚኦ እግዚኦ እግዚኦ፣ በስመ አብ። ወይኔ ያምላክ ከአራት አራት ደርሻለሁ እኮ ወገን። አራት ከአራት ሙሉ ጭንቅላቴ እንዴራ እነዚህ አላስ እነዚህ ሰዎች አላስ፣ ቆይ ልውጣ ልውጣና በዛ በዛ ሄጄ ጊፍት ይውላችሁ። ጋይ ፀጉሬ ቆይ፣ ይውላችሁ ያደ አጠረ ግና፣ ጋይ ፀጉሬ ግን አላጠረ። አጥሯል፣ ፀጉሬ አጥሯል። እንግዲህ አልሰማውም፣ ባልሰማ፣ ወይኔ ግንባሬ ወጦ ነበር። እግዚአብሔር ያዝልኝ፣ ማርያምን ነኝ።